አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች፣ በአለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳረቻ ሰላምታችን ድረሳችሁ። የቲም ሕፃናት መንከባከቢያ ማዕከል ከተለያዩ አካባቢ ለተውጣጡ ዑለሞች የፍጣር መርሃ ግብር አካሄድም የቲም ሕፃናትን መንከባከቢያ ማዕከል ከተለያዩ አካባቢዎች ለተወጣጡ የአቅም ውስንነት ላለባቸው ለሞች የፍጣር መርሃ ግብር አዲስ አበባ መርካቶ አካባቢ በሚገኘው የድርጅቱ ማዕከል መጋቢት 16/2017 ዓ.ም ዕለት አከናውኗል። ማዕከሉ ከተለያዩ ሀገሪቱ አካባቢዎች ለተወጣጡ በተለየ አቅም ውስንነት ላለባቸው ለሞች በማዕከሉ በማቀፍ ከረመዳን አንድ ጀምሮ እስካሁን ባለው ጊዜ ሙሎጫቸውን በመሸፈን ረመዳንን እንዲጾሙ እያደረገ መሆኑም ነው የተገለጸው። በተጨማሪም ለ200 ሰዎች በየቀኑ የእፍጣር መርሃ ግብር እያከናወነ እንደሚገኝ በማዕከሉ መስራችና ዋና ስራ አስኪያጅ ሼክ ከማል አብደል ሐኪም ለሐሩን ሚዲያ ገልጸዋል። ይዞ እንዲጾሙ ካደረግን በኋላ ወደ አዲስ አበባ መጠን አዲስ አበባ ከመጠን ወደ 700 ሰዎች 750 ሰው እዚሁ በጠቃላይ ቤታቸው ሩቅ የመሆኑ ሰዎችን ቤታቸውን እንዲህ ሆኖ እንዲጾሙ አድርገናል። ረመዳን ኢፍጣሪም ደግሞ ከመጀመሪያ ጀምረው እንደዚህ እያደረግነው ያለው ነው የተግባራችን ነው። እንደ ብረጅም ጊዜ ከ18 ዓመት በላይ የሰረዱበት ነው። ዛሬም እንደውም የዛሬ ለየት ማድረብ፣ አሁን በዘንድሮ አመት እዚህ 125 ሰዎች እዚ ያፈጥራሉ። ኡለማዎቹም አሉ፣ ሼኮቹም አሉ፣ የሲሞቹም አሉ አሉና እዚህ አፍጥሮ እዚህ ሻይ ተራውም ሰግዶ ሱሁሪም እዚህ ያደርጋሉ ማለት ነው። 125 ሰዎች ተጨማሪ አካባቢ ሰዎች ደግሞ ሲጨመር አፍጥሮ እነሱ ይሄዳሉ። ከመጀመሪያ ጀምሮ ተግባራችን ነው። ይህንን እያሰራ ነው ያለው ይህንን ጉዳይ ከመጀመሪያ ረጅም ጊዜ ስንሰራ ነበር ነው እና ይህንን ይመስላል ማለት ነው። የቲም ህፃናት መንከባከቢያ ማዕከል በዘንድሮ ረመዳን አዲስ አበባና ከአዲስ አበባ ውጭ ባሉ ማዕከሎች እስከ አሁን በአጠቃላይ ለ2200 ለአቅመ ደካሞች በዝቅተኛ የኑሮ ደረጃ ለሚኖሩ ወገኖች የረመዳን አስቤዛ ድጋፍ ማድረጋቸውን እና ድጋፉ አሁንም እንደሚቀጥልም ነው የገለጹት። ያው ረመዳን ከመግባቱ ሳምንት ስቀር ነው ማቴሪያሌን ለመከፋፈል የጀመረው ምክንያቱ አንዳንድ ሰዎች ቢያንስ ከ1500 የሚሆኑ ከአዲስ አበባ ውጭ ያሉ የቲምና ምስኪኖችን ወይም ደግሞ እጃቸው ተደሆኑትን ሰዎች ይዞ እንድጾሙ ከአደርግ በኋላ ወደ አዲስ አበባ መጠን አዲስ አበባ ከመጠን ወደ 700 ሰዎች 750 ሰው እዚሁ አጠቃላይ ቤታቸው ሩቅ የሚሆኑ ሰዎችን ቤታቸውን እንሆኖ እንድጾሙ አድርገናል። ይሄ ረመዳን ኢፍጣሪም ደግሞ ከመጀመሪያ ጀምረው እንደዚህ እያረግን ያለው ያ ተግባራችን ነው። እንደ ረዥም ጊዜ ከ18 አመት በላይ ያሰረነበት ነው። ኢቲም ህፃናት መንከባከቢያ ማዕከል እንደ ኢትዮጵያ ዘመን ቀመር 1993 ዓመተ ልደት ስራውን የጀመረ ሲሆን በአሁኑ ወቅት በአዲስ አበባ የህፃናት መንከባከቢያ ማዕከሉ 72 ኢቲሞችን በቋሚነት እያሳደገም እንደሚገኝ ተገልጿል። በየአመቱ በዝቅተኛ የኑሮ ደረጃ ለሚኖሩ ወገኖችም የረመዳን አስፒዛ የኢፍጣር ዝግጅት እና የኡድሁያ ድጋፎችን እንደሚያደርጉም የተገለጸው ሲሆን በአሁኑ ወቅት ከ350 በላይ በማዕከሉ ያደጉ ልጆች በየዩኒቨርሲቲው የሚማሩና ተመርቀው የወጡ መኖራቸውንም ገልጸዋል። ሃሩን ሚዲያ በስፍራው በመገኘት ያጠናቀረው ዝግጅትም ይህን ሊመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችን እናቀረብን። በያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ